ሰላም እንኳን ወደ ዝርዝሩ እይታችን በደህና መጣችሁ። ዛሬ በአፍሪካ ሁለት ተለያዩ ጫፎች ላይ የተቀሰቀሱ ግን ደግሞ ስር የሰደደ ግንኙነት አላቸውን የፖለቲካ ውጥረቶች እንመለከታለን። በእጃችን ያኑት ምንጮች ከኢትዮጵያ የትግራይ ክልል እስከ ምዕራብ አፍሪካዊቷ ቤኒን ድረስ የተዘረጉ ናቸው። በትክክል የዛሬው ውይይት የሚያተኩረው እነዚህን ክስተቶች እንደ ነጠላ ዜና ከማየት አልፈን በመካከላቸው ያለውን ስውር ግንኙነት መመርመር ላይ ልክ ነው አንድ ቦታ ላይ በዝግታ የምንገዛቀስ የክልል የስልጣን ሽኮቻው፣ ሌላ ቦታ ላይ ደግሞ ድንገተኛ የመፈንቅለ መንግስት ሙከራ እናያለን። ግን ሁለቱም ስለ ሕጋዊነት ስለ ኃይል አጠቃቀም እና ስለ መንግስት ተቀባይነት መሰረታዊ ጥያቄዎችን እንድናነሳ ያስገድዱናል። ፍጹም፣ በጣም ጥሩ። እንግዲህ ያው እስኪ በትግራይ ክልል በነበረው ድራማዊ ክስተትን ጀምር። የጀነራል ታደሰ ወረደ ጉዳይ አዎ፣ በቃም አነጋጋሪ ነበር። እኚህ ጀነራል የክልሉ ጊዜያዊ አስተዳዳሪ ሆኖ ከተሾሙ ስምንት ወራት በኋላ በድንገት ከእይታ መሰወራቸው ትልቅ ነገር ነበር። ምንጮቻችን እንደሚሉት ቆ የታጠቁ ኃይሎች ቢሮቸውን ከበው ነበር። ይሄ ነው ነገሩን አሳሳቢ የሚያደርገው። አዎ፣ ክስተቱ በጣም በፍጥነት ነው የተቀየረው። እነዚህ ታጠቁ ኃይሎች የክልሉ መንግስት መቀመጫ የሆነውን ደጀን የተባለውን ቦታ ተቆጣጠሩት። እሱ ደግሞ የኃይል ማዕከል ምልክት ነው አይደል? በትክክል እሱን መቆጣጠር ማለት የክልሉን ልብ መያዝ ማለት ነው። መጀመሪያ ላይ ያነሱት ጥያቄ ግን የደመወዝና የጥቅማጥቅም ጉዳይ ነበራሉ። አዎ መነሻው እሱ ነበር። ይህም በራሱ በክልሉ ውስጥ ያለውን የአስተዳደር መዋቅርና የፋይናንስ አቅም ችግር ፍንቱ አድርጎ ያሳያል። እዚህ ጋር ግን ነገሩን ውስብስብ የሚያደርገው ምንጮቻችን እንደሚጠቁሙት ጀነራል ታደሰ ክልሉን ሙሉ በሙሉ ተቆጣጥረውት አልነበረም የሚለውን እውነት ነው። የክልሉ የተወሰነ ክፍል ባሳቸው፣ ቀሪው ደግሞ በሌሎች ወታደራዊ አዛዦች ቁጥጥር ስር ነበር ይላሉ። ልቅ ነው። ይህ ማለት የወታደሮቹ አመት ከገንዘብ ጥያቄ እየዘለለ ከስር ሲብላ የነበረን የስልጣን ክፍፍል ያጋለጠ ክስተት ነው ማለት ነው። ፍጹም ትክክል ነው። የወታደሮቹ እንቅስቃሴ መጀመሪያ ላይ ትጥቅ አልባ ነበረ፣ ባዶ እጃቸውን ነበር ጥያቄ ሲያቀርቡ የነበረው። አዎ አስታውሳለሁ። የሰሞኑ ግን ፍጹም የተለያየ ነበረ። ካላልና መካከለኛ ከባድ መሳሪያዎችን ታጥቆ ነው የተነቀሳቀሱት። የትልቅ ለውጥ ነው። በጣም ከቀላል የደመወዝ ጥያቄ ወደ ኃይል የተቀላቀለበት እንቅስቃሴ መሸጋገሩን በግልጽ ያሳያል። ሁኔታው ከቁጥጥር ውጭ የሆነ እንደመጣ ያመላክታል። ከዚህ ሁሉ ውጥረት በኋላ ግን ጀነራል ታደሰ በድንገት ብቅ አሉ። አዎ፣ በዛ ስብሰባ ላይ በክልሉ ውሃ፣ ኢነርጂ እና የሰው ሀብትን ለማደራጀት በተቋቋመ ግብረ ኃይል ስብሰባ ላይ ተገኝቷል። ነገር ግን እዚህ ጋር የሚገርመው የጀነራሉ ዝምታ ነው። ዝምታው ራሱ መግለጫ ነው። አንድም ቃል ሳይተነፍሱ ስብሰባውን ሙሉ በሙሉ በዝምታ መከታተላቸውን ምንጮቹ ዘግበዋል። ይህ በራሱ ትልቅ መልእክት የለውም? በጣም ወሳኝ ነጥብ ነው። የዝምታ በድህረ ግጭት ሁኔታዎች ውስጥ የተለመደ ስልት ነው ኃይልህን ሳታሳይ ተቃውሞዎችህ ቀጣዩን እርምጃ እንዲወስዱ ተደርጋለህ የሁሉንም አቋም ትመዝናለህ ማለት ነው። በትክክል ዝምታው ራሱ የፖለቲካ መግለጫ ይሆን ነው። በአንድ በኩል በግድ ነው እዚህ የተቀመጥኩት ሙሉ ቁጥጥር የለኝም የሚል መልእክት ሊሆን ይችላል። በሌላ በኩል ደግሞ በሌላ በኩል ከጀርባ ያለውን ድርድር ሳላውቅ ምንም አልናገርም የሚል ስልታዊ አቋም ሊሆን ይችላል። እንደገና መታየታቸውም ህወሓት አዲስ መሪ ለመሰየም ስምምነት ላይ ከደረሰ በኋላ መሆኑ ያው ነገሩን የበለጠ ግልጽ ያደረገዋል። የእሳቸውን መታየት ራሱ የድርድሩ አንድ አካል እንደነበር ነው የሚጠቁመው። ይህ ደግሞ በቀጥታ ወደ ትልቁ ዜና ይወስደናል፣ ወደ ዶር ደብረጺዮን። አዎ፣ የቀድሞ የትግራይ ክልል ፕሬዝዳንትና የህወሓት ሊቀመንበር የሆኑት ዶር ደብረጺዮን ገብረሚካኤል ወደ ስልጣን ሊመለሱ እንደሚችሉ ምንጮቻችን በስፋት እየዘገቡ ነው። ህወሓትም ይህንን በይፋ ለማሳወቅ ዝግጅት እያደረገ እንደሆነም ተገልጿል። ዶር ደብረጽዮን አንድ ሌላ እድል ስጡኝ ሲሉ መጠየቃቸውም ከምንጮቹ ተሰምተዋል። ይህንን ክስተት ከፕሬቶሪያው ስምምነት ጋር ስናገናኘው ነው ትልቁ ምስል የሚታየው። እስኪ እሱን አብራሪ። ስምምነቱ ሁሉን አቀፍ ምርጫ እስኪካሄድ ድረስ ጊዜያዊ አስተዳደር እንዲኖር ነበር ያዘዘው። ልክ ነገር ግን መጀመሪያ ከአቶ ጌታቸው ረዳ ወደ ጀነራል ታደሴ ወረደ፣ አሁን ደግሞ ወደ ዶር ደብረ ጽዮን መመለስ መታሰቡ የፖለቲካ ስምምነቱ ምን ያህል ስስ እንደሆነ ያሳያል። በትክክል በመሬት ላይ ያለው የኃይል አስተላለፍ ከስምምነቱ በላይ እንደሆነ ያሳያል። በህወሓት ውስጥ ስላለው ውጥረትም የጠቆመው ነገር አለ። በጣም በተለይ ከኤርትራ ጋር እርቅና ግንኙነትን በሚደግፈው ጥምዶ በሚባለው የህወሓት የውስጥ ቡድን እና በጠንካራ መስመር ተከታታዮች መካከል ከፍተኛ ውዝግብ እንዳለ ምንጮቹ ይጠቅሳሉ። እንግዲህ የትግራይ ፖለቲካ አሁንም የተረጋጋ መሰረት አልያዘም ማለት ነው። አው የስልጣን ሽግግሩ በህግ ሳይሆን በውስጥ የኃይል ሚዛን እየተወሰነ ነው። በትግራይ አለው የስልጣን ሽኩቻ ውስጣዊና ቀስ በቀስ የተገነባ ነው። በተቃራኒው በምዕራብ አፍሪካ ፈጽሞ የተለየ። አዎ እስኪ በሽዮሽ የሚቆጠሩ ኪሎ ሜትሮችን ተጉዘን ወደ ቤኒንን ሻገር እዚያ የተከሰተው ነገር እንደ ፊልም ነበር። በጣም ፈጣን ነበር። በሌትናል ኮሎናል ፓስካል ቲግሬ የሚመራ የሰራዊት ቡድን ብሔራዊ ቴሌቪዥንን ተቆጣጥሮ ፕሬዝዳንት ፓትሪስ ታሎንን ከስልጣን ማውረዱን አወጀ። የሀገሪቱን ህገ መንግስትም አገደ። ሁሉም ነገር በቅጽበት ልክ ያው ይህንን ከትልቁ ምስል ጋር ስናገናኘው ክስተቱ በምዕራብ አፍሪካ የመፈንቅለ መንግሥት መንግስት ሰንሰለት ተብሎ በሚጠራው አካባቢ መከሰቱ በራሱ አዲስ ነገር አይደለም፣ እውነት ነው። ነገር ግን ከሌሎቹ የሚለየው በአስደናቂ ፍጥነት መክሸፉ ነው። አማጽያኑ መግለጫ ከሰጡ ከጥቂት ሰዓታት በኋላ ሁሉም ነገር ተቀይሯል። ለምን ሆነ የሚለው ነው ወሳኙ ጥያቄ። አዎ፣ በሰዓታት ውስጥ በዋና ከተማ ኮቶኑ የተኩስ ድምፅ መሰማት ጀመረ ብዙም ሳይቆይ የመንግስት የሀገር ውስጥ ጉዳይ ሚኒስትር ቴሌቪዥን ላይ ቀርበው ሙከራው መክሸፉን አስታወቁ። ፕሬዚዳንቱም በፈረንሳይ ኤምባሲ ውስጥ በደህና እንደሚገኙ ተረጋገጠ። ይህ ሁሉ የሆነው በአንድ ቀን ውስጥ ታዲያ ለምን ከሸፈ? ምንጮቹ ሁለት ዋና ዋና ምክንያቶችን ይጠቁማሉ። አንደኛውና ዋነኛው አብዛኛው የጦር ኃይል ለመንግስት ታማኝ ሆኖ መቆየቱ ነው። ይህ ወሳኝ ነው። አዎ የመንግስት መግለጫ የቤኒን ጦር ኃይሎች አባላትና አመራሮች ለሪፐብሊኩ ታማኝ በመሆናቸው ብሎ አመስግኗል። ሁለተኛው ምክንያት ምንድነው? ሁለተኛውና ምናልባትም ወሳኙ ምክንያት እንደ ኢኮዋስ ያሉ ቀጣናዊ ተቋማት የሰጡት ፈጣን ምላሽ ነው። ኢኮዋስ ጣልቃ ገባ ማለት ነው? አዎ፣ ኢኮዋስ ጦሩን ወደ ቤኒን በማዝመት ሙከራ እንዲከሽፍ እንዳደረገ በስፋት ተዘግቧል። እዚህ ላይ አንድ ጥያቄ ላንሳ። የታማኝነት ጉዳይ ብቻውን በቂ ነው? በሌሎች ሀገራት እኮ ታማኝ መስለውን የነበሩ ቶሮች በመጨረሻው ሰዓት ከድተዋል። ጥሩ ጥያቄ ነው። በቤኒን የተለየ ያደረገው የኢኮዋስ ፈጣንና ጠንካራ ምላሽ ነው ማለት እንችላለን። እኔም እንደዛ ነው ይመስለኝ። የኢኮዋስ ሚናው ወሳኝ ነበር። ከቅርብ ጊዜ ወዲህ በክልሉ ለተከሰቱ መፈንቅለ መንግስቶች የሰጠው ምላሽ ደካማ ነበር በሚል ይተች ነበር። በዚህኛው ግን በጣም ፈጣንና ጠንካራ አቋም አሳይቷል። ልክ ነው። የሚያሳየው ቀጠናዊ ተቋማት ቁርጠኝነት ሲያሳዩ የውስጥ ኃይል አሰላለፍን የመቀየር አቅም እንዳላቸው ነው። ለወደፊቱም እንደማስጠንቀቂያ ያገለግላል። በትክክል ስለዚህ የጦሩ ታማኝነት እና የኤኳስ ፈጣን ምላሽ ተደማምረው ነው ሙከራውን ያከሸፉት። እንግዲህ አንዱ በምስራቅ ሌላኛው በምዕራብ አፍሪካ የተከሰቱ ሁለት የተለያዩ የፖለቲካ አለመረጋጋት ገጽታዎች ያየን። ታዲያ እነዚህ ምን ያስተምሩናል? ትክክል ነው የትግራይ ክስተት የክልላዊ አስተዳደር የውስጥ ሽኩቻ ነው። የቤኒን ደግሞ ሀገራዊ የመፈንቅለ መንግስት ሞከረ ነው። ግን ሁለቱም የሚያሳዩት አንድ ቁልፍ ነገር አለ። አዎ ይሁም ህገ መንግሥታዊ ሥርዓትን መጣስ እና የፖለቲካ ልዩነቶችን በኃይል ለመፍታት ሞከረ ነው። ይህ የኃይል አጠቃቀም የፖለቲካ መሣሪያ የመሆኑ አዝማኛ በሁለቱም ክስተቶች ላይ በግልጽ ይታያል። ይሄ የመንግሥት ቁጥጥር ጉዳይ ደግሞ ከሀገር ድንበርም ይሻገራል። እንዴት? ለምሳሌ በስዊድን የሚገኘው የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ የተወሰደውን እርምጃ እንመልከት። አዎ ሰምቻለሁ ስለሱ። የስዊድን መንግስት ለቤተ ክርስቲያኗ ሲሰጥ የነበረውን ወደ 85000 ዶላር የሚጠጋ ዓመታዊ ድጎማ ሙሉ በሙሉ አቋርጧል። ምክንያቱ ምንድን ነው? የሃይማኖት ተቋም አደል ምክንያቱ ነው። ነገሩም ከዋናው እርሳችን ጋር የሚያገናኘው። የስዊድን የደህንነት አገልግሎት እንዳረጋገጠው ቤተ ክርስቲያኗ ከኤርትራ መንግስት ጋር ጥብቅ ግንኙነት አላት። ኦናት? ኦው በስዊድን የሚኖሩ ዜጎችን መብትና ነጻነት በሚጥስ የስለላ ተግባር ላይ ትሳተፋለች እንዲሁም ገንዘቡን በተዘዋዋሪ ለሻዕቢያ ታስተላልፋለች በሚል ነው። የሚገርም ነው። ስለዚህ ጉዳዩ ስለ አንድ ቤተ ክርስቲያን አይደለም ማለት ነው። በፍጹም። ይልቁንም መንግስታት ድንበር ተሻግረው የፖለቲካ ቁጥጥር ለማድረግ ስለሚጠቀሙባቸው መዋቅሮች እና የገንዘብ ጃላዎች ይጭምር ነው። ልክ በትግራይ የውስጥ ኃይሎች የክልሉን ቁጥጥር እንደሚፈልጉት የኤርትራ መንግስትም በውጭ ባሉ ተቋማት በኩል ቁጥጥሩን ለማስፋት ይሞክራል። ይህ ሁሉ የስልጣን ሽኩቻ እና የቁጥጥር ትግል ሲካሄድ በደባርቅ ያሉ ተማሪዎች ምግብ ብሎ ሲጮሁ ነበር። አዎ አንዳንድ ጊዜ ትልቁ የፖለቲካ ምስል መሰረታዊ የሆኑ ሰብአዊ ፍላጎቶችን እንዴት እንደሚጋርድ ያሳያል። እስኪ ስለ ደባርቅ ዩኒቨርሲቲ ክስተት አናውራ። ይህ ክስተት ደግሞ ሌላኛውን ያለመረጋጋት ገጽታ ያሳየናል። ይኸውም ከመሰረታዊ ፍላጎቶች እጦት የሚመነጭ ማኅበራዊ ቁጣ ነው። ረሃብ ተሰማን እና ምግብ ይስተካከልልን ብለው ሰላማዊ ሰልፍ አድርጓል። አዎ፣ ከሳምንታት በኋላ ግን የጸጥታ ኃይሎች በቁጥጥር ስር እንዳዋላቸውና ከትምህርት ገበታቸው እንዳባረሯቸው ምንጮቹ ይገልጻሉ። ወደ 12 የሚጠጉ ተማሪዎች ከዶርማቸው በኃይል እንደተወሰዱም ተጠቅሷል። ዩኒቨርሲቲው የወሰድኩት የዲሲፕሊን እርምጃ ነው ብሏል። ተማሪዎቹ በበኩላቸው ሀሳባችንን በመግለጻችን ተቀጣን ይላሉ። ይህ በመንግሥት ተቋማትና በሕዝቡ መካከል ያለውን የመተማመን ክፍተት ያሳያል። በትክክል ይህ ደግሞ ወደ መጨረሻው ነጥባችን ያመጣናል፣ የኢኮኖሚው ጉዳይ የፖለቲካ ያለመረጋጋት ሁሌም የኢኮኖሚ ያለመረጋጋትን ይዞ ነው የሚመጣው። በትግራይ የንግድ ማኅበረሰብ ያቀረበው ጥያቄ የዚህ ማሳያ ነው። አዎ፣ አዲሱ የፌዴራል የገቢ ግብር ማሻሻያ አዋጅ ከጦርነቱ በኋላ ያለውን የክልሉን ኢኮኖሚያዊ ውድመት ከግምት ያላስገባ በመሆኑ እንዲታገድ ጠይቋል። አዋጁ ሲጸደቅ እኛ ተወካይ አልነበረንም የሚለው ቅሬታቸውም በጣም ትርጉም አለው ፍጹም የፖለቲካ ውክልና ከኢኮኖሚ ፖሊሲ ጋር እንዴት እንደተሳሰረ ያሳያል። የፖለቲካ መሪዎች ለስልጣን በሚታገሉበት ወቅት የክልሉ ኢኮኖሚ ፈርሶ ነው ያለው። አዎ ይህ ጥያቄ በፌዴራል ፖሊሲ እና በመሬት ላይ ባለው እውነታ መካከል ያለውን መቆራረት ያጋልጣል። እንግዲህ የሁሉ ምን ማለት ነው እስካሁን ባደረግነው ውይይት በትግራይ ያለውን ስስ የፖለቲካ ሽግግር፣ በቤኒን የተሞከረውን አስደንጋጭ መፈንቅለ መንግስት፣ ከበስተ ከበስተጀርባ ያሉ የኢኮኖሚ ችግሮች፣ ማህበራዊ ተቋሞች እና ዓለም አቀፍ ጫናዎችን ማይተናል። እነዚህ ሁሉ ክስተቶች የተበታተኑ ቢመስሉም አንድ የጋራ ክር የሚያገናኛቸው ይመስላል። አዎ ዋናው ቁም ነገር እሱ ነው። የቀረቡት ምንጮች የሚያሳዩት መንግስታትና ክልሎች ከመሰረታዊ የአስተዳደር መርሆዎች ጋር እየታገሉ መሆናቸውን ነው። ይህም ማለት ከፖለቲካዊ ተቀባይነት፣ ከኢኮኖሚያዊ መረጋጋት እና ከደህንነት ጋር በትክክል በትግራይ የምናየው የሥልጣን ሽኩቻ፣ በቤኒን የተሞከረው መፈንቅለ መንግሥት፣ በደባረቅ ዩኒቨርሲቲ የተነሳው የተማሪዎች ተቃውሞ፣ ሁሉም የአስተዳደር መላላትና የሕዝብ አመኔታ መሸርሸር ውጤቶች ናቸው። አዎ በወታደራዊ እርምጃ በፖለቲካ ድርድር እና በህዝባዊ ተቃውሞ መካከል ያለው መስመር የደበዘዘ መምጣቱንም በግልጽ ያሳያል። ከነዚህ ምንጮች እንደምንረዳው የፖለቲካ ስልጣን በህግ ሳይሆን በኃይል ሲወሰን የሰንሰለት ምላሹ የት እንደሚያበቃ መገመት አስቸጋሪ ይሆናል። ይህ ደግሞ ለአድማጫችን አንድ ጥያቄ ይዞ ይመጣል። ይህ በኃይል ላይ የተመሰረተ የፖለቲካ ባህል በአፍሪካ የፖለቲካ ምህዳር ውስጥ የምናየው